በዘንድሮ ዓመት ቁጥሮች እንደሚያሳዩት በዓለም አቀፍ ቱሪስቶች ከአንድ ነጥብ ሶስት ቢሊዮን በላይ ጎብኚዎች ኢትዮጵያን ጎብኝተዋል። ይሄ ከኮቪድ በፊት ከነበረው ቁጥር መሻገራችንን ያሳያል። ማገገም ብቻ ሳይሆን ከዛም እየጨመረ መምጣቱን ማለት ነው። በዚሁ በቢሊየን ዶላሮች የሚቆጠሩ ገቢ ማግኘትም ተችሏል። በተለይ በኮንፈረንስ ቱሪዝም ወይም በአጠቃላይ በማይስ ቱሪዝም በምንለው ሁነቶችን በአጠቃላይ በሚያካትተው ላይ የታየው ለውጥ በእርግጥም የማንሰራራት ዘመን መምጣቱን የሚያሳይ ነው። እጅግ በጣም ውብ ሀገር ነው ያለው። በጣም የሚደንቅ ማንነት ነው ያለ። ያንን በአግባቡ መረዳት እንድንችል በቦታው ሂዶ መመልከት፣ ከማህበረሰባችን ጋር መተሳሰር ይገባል። ያንን ሁሉም ሰው በተቻለው አቅም ከተማሪ ጀምሮ በተለያየ ስራ ላይ ያለው ባለው አቅም ጉዞን፣ ጉብኝትን እንደ ባህል እንዲያየው ጥሪ ማቅረብ እፈልጋለሁ። ከዛ ባሻገር ሁሉም ሰው ደግሞ ኢትዮጵያን በልኳ ማሳየት እንዲችል ይሄንን እኛ የምንኮራበትን ማንነታችንን ዓለም ደግሞ እንዲያየው ማድረግ እንዲችል ያገኘነውን አጋጣሚ በሙሉ እንድንጠቀም የኢትዮጵያ አምባሳደሮች ሆነን ዓለም ፊት እንድንቆም በዚሁ ጥሬን ማቅረብ እፈልጋለሁ።